በደቡባዊ እስራኤል ራን በፈጸመችው ጥቃት በማይክሮሶፍት ቢሮ አካባቢ እሳት ተነሳ። በደቡባዊ እስራኤል ቤርሳቤ ራን በፈጸመችው ጥቃት ከማይክሮሶፍት ቢሮዎች አጠገብ የእሳት ቃጠሎ የሚታይ ሲሆን በመኖሪያ ህንፃዎች ላይ ጉዳት መድረሱን የወጡት ምስሎች ያሳያሉ። የእሳት አደጋ ሰራተኞችና የህክምና ባለሙያዎች በቦታው ተገኝቶ እሳቱን ለማጥፋትና ና የተጎዱ ሰዎችን ለመርዳት እየሞከሩ ነው። አምስት ሰዎች ቆስለው ወደ ሆስፒታል መወሰዳቸውን የእስራኤል የድንገተኛ አደጋ አገልግሎት አስታውቋል። ኢራን በዚህ ጥቃት በድጋሚ የጋፍ ያም ያላቅ የቴክኖሎጂ ፓርክን ዒላማ አድርጋለች። የኢራን ባለስልጣናት ትናንት ማለዳ ላይ በፈጸሙት ጥቃት የሶሮካ ሆስፒታል በተመታበት ወቅት በአቅራቢያው የሚገኝ ወታደራዊ ተቋም ላይ ማነጣጠራቸው ተናግሮ ነበር። በእስራኤል እና በራን መካከል ያለው ጦርነት አሁንም ከፍተኛ ለዓለም ስጋት እንደሆነና አስቸኳይ የተኩስ አቁም ስምምነት እንዲደረስ በርካቶችም ርብርብ እያደረጉ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ሚኪ ነኝ ከሚኪ ዋርልድ ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።